ሰላም ጤና ይስጥልን። በመላው ዓለም የምትገኙ የተወደዳችሁ የሮሃ ቲቪ ተከታታዮች በቅድሚያ እንኳን ለመስቀል በዓል በሰላም አደረሳችሁ እያልን የመስከረም 17 2018 ዓ ም የምሽት ዜናዎችን ይዘንላችሁ ቀርበናል። ሰሜን ወሎን ሙሉ በሙሉ የተቆጣጠረው የአፋ ብሃ ምስራቅ አማራ ሚኒሊክ እዝ በቀጣይ ትልቅ ኦፕሬሽን እንደሚያካሄድ አስታውቋል። ተስፋ የቆረጠው የብልጽግና አገዛዝ ደግሞ ንጹሐን ላይ የድሮን ጥቃቱን ቀጥሎበታል። የፋኖ አመራሮች በምስራቅ አማራ እየተፈጸመ ያለውን ታላቅ ገድል አስመልክ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 ሰሜን ወሎን ሙሉ በሙሉ የተቆጣጠረው የአፋ ባሀ ምስራቅ አማራ ሚኒሊክ እዝ በቀጣይ ትልቅ ኦፕሬሽን እንደሚያካሄድ ገለጸ። አገዛዙ በምስራቅ አማራ ቀጠና አሰልፏቸው ከነበሩ በሌተናል ጀኔራል አሰፋ ቸኮል በሚመራው ሰሜን ምስራቅ እዝ ስር ከሚገኙ ስምንት መቶ አንደኛ ስምንት መቶ ሁለተኛ ስምንት መቶ ሶስተኛ ኮሮች በተጨማሪ በአፋር ቡሬ ግንባር በኩል የነበረው በጀኔራል ከፍ ያለው አምድ የሚመራው የሜካናይዝድ ክፍል ወደ ወሎ እንዲገባ በማድረግ እንዲሁም ሚግና ድሮንን ጨምሮ አየር ኃይሉ በሙሉ አቅሙ እንዲሳተፍ በማድረግ በምስራቅ አማራ ቀጠና ያሰለፈ ቢሆንም የፋኖ ሀይል ግን የሚያስቆመኝ አንዳች ምድራዊ ሀይል የለም ብለዋል። በመሆኑም ቦሩ ስላሴን ጨምሮ ከደቡብ ወሎ መቀመጫው ደሴ ከተማ አፍንጫ ስር በሚገኙ አካባቢዎች ላይ በተደረገ ከባድ ተጋድሎ ፋኖ ድል ተቀናጅቷል። ያገዛዙ ሀይል ፋኖ ገፍቶ ወደ ደሴ እንዳይገባ አሉኝ በሚላቸው ከባባድ የጦር መሳሪያዎች ጭምር በመጠቀም ለመከላከያ እየሞከረ ቢሆንም፣ ነገር ግን በላያቸው ላይ የሚያፏጨውን የከባድ መሳሪያ ጋጋታ ከመጤፍ ያልቆጠሩት የምስራቅ አማራ ፋኖ ከምሽግ ምሽግ እየተወረወሩ እያበራዩ በዚህም ምኒልክ እዝ ደሴ ዙሪያ ወረዳ ስምንት ቀበሌዎችን መቆጣጠሩን አሳውቋል። ሶስተኛ ቀኑን በያዘው ዘመቻ አርበኛ አደማሊ ወይም አባናደው በርካታ ድሎች እየተመዘገቡ ያሉ ሲሆን የምኒልክ እዝ አንድ ተወርዋሪ ሻለቃና ልጅ እያሱ ኮር ቤተ አማራ ክፍለ ጦር በጥምረት እያደረጉት ባለው ተጋድሎ ትናንት መስከረም 16 2018 ዓ.ም ደሴ ዙሪያ ወረዳ ስምንት ቀበሌዎች በቁጥጥር ስር ገብተዋል። በዘመቻ አርበኛ አደማሊ ወይም አባናደው ሶስተኛ ቀን ተጋድሎ በርካታ ድሎች የተመዘገቡ ሲሆን ደሴ ዙሪያ ና ታዳጊ ከተሞች በሚኒሊክ እዝ ቁጥር ስር ገብተዋል። እንዲሁም በዚህ በምስራቅ አማራው ተጋድሎ ሀብታሙ አሰፋ የተባለ ኮረኔል ተማርኳል። ሲማረክ መካነ ሰላም ና የናምባ ከተሞች በፋኖ ቁጥጥር ስር ውለዋል። የወሎ አናብስቶቹ ቀጠናውን ለአገዛዙ ወታደር ምድራዊ ሲኦል ሲያደርጉት፣ ወታደሩ ሕይወቱን ለማትረፍ ወደ ሸዋ ሲሸሽ፣ የሸዋ አናብስቱ ደግሞ መንገዶቻቸውን ጥርቅም አድርገው ዘግተው ወደ እሳቱ ቶን እየማገዱት ነው። የአማራ ፋኖ ብሔራዊ ኃይል አፋብሃ ሚኒሊክ እዝ ህዝብ ግንኙነት መምሪያ ኃላፊ ፋኖ አበበ ፈንታው በዘመቻ ፋንታው ዙሪያ በሰጠው ማብራሪያ ከፍተኛ ድል መገኘቱን ገልጿል። ፋኖ አበበ ፈንታው የውጊያውን ዝርዝር ጉዳይና አካሄድ በዕለታዊ መረጃ አብራርተዋል። ሙሉ ሰሜን ወሎን ከብልጽግናው አጽድተናል፣ ወረዳውን ከወልዲያ ውጪ ተቆጣጥረናል ብሏል። አርበኛው በደቡብ ወሎም ደሴ ከበባ ውስጥ መግባቷን ገልጿል። ሌላሁን በሚዲያ የማይገለጹ ትላልቅ ኦፕሬሽኖች እንዳሉም ፋኖ አበበ ተናግሯል። ዛሬ ማለዳ ከወልዲያ በተሰማው መረጃ ደግሞ የከተማዋ ካድሬዎች ከክልሉ ጸጥታ ቢሮ በተሰጣቸው ቀጥተኛ ትዕዛዝ ከሀራ ወደ ወልዲያ ተመልሰው ትናንት የመስቀል ደመራ የጋራ በዓልን ከህዝቡ ጋር ተቀላቅለው እንዲያከብሩና ወልዲያ ሰላም ናት የሚል ፕሮፓጋንዳ እንዲሰሩ በታዘዙት መሰረት ወልዲያ ላይ ተገኝተው ነበር። ፋኖም ካድሬዎቹን ለመምታትስ በመወሰደው እርምጃ በዓሉን ለማክበር አደባባይ የወጡ የክርስትና እምነት ተከታይ ምዕመናን ይደናገጣሉ በሚል ለምጣዱ ሲባል አይጧ ትለፍ ስልት ተጠቅመው ብሏል። ህዝበ ክርስቲያኑ በዓሉን አክብሮ ወደ ቤቱ እስኪመለስ ድረስም ተኩስ አቁሞ ነበር። ነገር ግን ዛሬ ከንጋት ጀምሮ ድጋሚ በከፈተው ማጥቃት የከተማዋን አንድ ሶስተኛ በቁጥጥር ስራ አስገብቷል። በከተማዋ ጉቦ ከፊል መቻሬ፣ ኬላ ዋና ጎንደር በር፣ አደንጉር፣ መብራት ኃይል፣ ሌሎች የከተማ አካባቢዎች በፋኖ ቁጥጥር ስር ገብተዋል። ውጊያው የቀጠለ ሲሆን ትናንት ከክልሉ ጸጥታ ቢሮ በተሰጣቸው ትዕዛዝ መሰረት ከሀራ ወደ ወልዲያ ተመልሰው የነበሩ ካድሬዎች እጅ ከፍንጅ እየተያዙ ነው። ብልጽግናም በከተማዋ ዙሪያ ድሮንና ጀቶችን ቢያሰማራም የፋኖን ግስጋሴ ሊገታው አልቻለም። የፋኖ አመራሮች በምስራቅ አማራ እየተፈጸመ ያለውን ታላቅ ገድል አስመልክተው መልእክት እያስተላለፉ ነው። የቤተ አማራው ድል የስትራቴጂክ ድሎቻችን የመጀመሪያ ምዕራፍ ተደርጎ የሚወሰድ ነው ሲል የአፋብሃ ማዕከላዊ ኮማንድ አባልና የአፋብሃ ምዕራብ አማራ ቀጠና ቴዎድሮስ እዝ ምክትል ሰብሳቢና የፖለቲካ ዘርፍ ኃላፊ አርበኛ ስረስማር ገልጿል። የሰራዊታችንን የማድረግ አቅም ለዓለም ያሳየንበት እንዲሁም በዓለም የጦርነት ታሪክ በሰዓታት ውጊያ ሁለት ነባር ክፍለ ጦሮችን በመደምሰስ አዲስ ነገር የተሰራበት መከላከያውን በማመን ወገ ወገናቸውን ለአሸባሪ አሳልፈው ሆዳቸውን የሚሞሉ የአማራ ብልጽግና ካድሬዎች ትልቅ ትምህርት የሚወስዱበት የጀኔራሎች ብዛት የደረደሩት ማዕረግና ኮከብ እንደ ነፍስ ወከፍ መሳሪያ በገፍ የታጠቁት ድሮን፣ መድፍ፣ ቢም፣ ታንክ እና ሚሳይል ጽኑ ዓላማ ባለው ሰራዊት ፊት ምንም እንደሆነ የታየበት ውጊያ ነው ብለዋል። በአዲስ አበባ የመንገድ ላይ መብራቶች ሊዳፈን የተሞከረው የአማራ ህዝብ ጀግንነትና ተጋድሎ አቧራውን አራግፎ ለአለም ያሳየበት አብይ መንግስት ሆኖ ይቀጥል ይሆን ለሚለው የአለም አቀፉ ማህበረሰብ ጥያቄ በቂ ምላሽ የተሰጠበት ነው ነው በእርግጥ ፋኖ ተራ ሸማቂ ወይስ የተደራጀ ሰራዊት ያለው ኃይል ነው ለሚለው የዲፕሎማቶችና የኢንተለጀንሱ ዘርፍ ጥያቄዎች የተግባር ምላሽ ሰጥቷል ሲልም አክሏል። የዓለም አቀፉን የጦርነት ህግ መሰረታዊያንን አክብረን ጠላትን ከህዝብ በመነጠል መደምሰስ የምንችል መሆኑን፣ ምርኮኞችን በሞራል የምንይዝ መሆኑን፣ በእርግጥም ለትልቅ ህዝባዊ ዓላማ የምንዋደቅ መሆናችንን ያስመሰከርንበት ነው ሲል አብራርቷል። አርበኛው በተመሳሳይ የአፋብሀ ደቡብ አማራ ቀጠና አሳምነው እዝ ዋና ሰብሳቢ አርበኛ ኢንጂነር ደሳለኝ ሲያስብ ሸዋ የሰሞኑን ድል አስመልክቶ መልእክት አስተላልፏል። በመልእክቱም ላለፉት ተከታታይ ቀናት የአፋ ባሀ ሚኒሊክ እዘመቻ አርበኛ አደማሊ ወይም አባናደው በሚል በተጠና መንገድ በጠላት ላይ ጠንካራ ክንዱን በማሳረፍ አስደማሚ ድሎችን እያስመዘገበ ወደፊት በመገስገስ ላይ ይገኛል ብሏል። በአገዛዙ በኩል መደናገጥን፣ በድርጅታችንና በህዝባችን በኩል ብሩህ ተስፋን ያሳየን ይህ ድል ያለ በሳል ወታደራዊ ጥበብና ስክነት ሊመዘገብ የሚቻለው አይደለም በማለት ገልጾታል። ለዚህም በየደረጃው ያላችሁ ወታደራዊና ፖለቲካዊ አመራሮች ሰራዊትና በአንዲት ነፍሳችሁ ተወራዳችሁ ይህን እንድል ያስመዘገባችሁ የአፋ ባህ ሚኒሊክ እዝ ሰራዊት እንኳን ደስ አለን፣ እንኳን ደስ አላችሁ ብለዋል። ለመስቀል በዓል የእንኳን አደርሳችሁ መልእክት ያስተላለፈው የአፋ ባህ ምዕራብ አማራ ቀጠና ቴዎድሮስ እዝ ምክትል ሰብሳቢ ወታደራዊ አዛዥ ሻለቃ ዝናቡ ልንገረው፣ የዛሬው እንኳን አድርሳችሁ መልእክቴ በአማራ ህዝብ ላይ የተከማቸውን የመከራ ቆሻሻ ቆፍረን የህዝባችን መዳኛና ኢትዮጵያውያን የሚፈወሱበትን የትግሉን ቅዱስ መስቀል ለመትከል በድርጅታችን አፋ ባህ ምስራቅ አማራ ቀጠና ሚኒሊክ እዝ በአጥቂነት ጠላትን ሰዎችን እየደመሰሰ ከተሞችን እየተቆጣጠረ ወደፊት በሚገሰግስበት ሰዓት ስለሆነ በደስታ መንፈስ ጭምር ነው ብሏል። በምስራቅ አማራ ቀጠና የተጀመረው የማጥቃት ዘመቻ የሚቀጥል ይሆናል ያለው አርበኛው፣ ሌሎች ጉዳዮችን በስራ ይገለጣሉ ሲል አክሏል። ዘላቂ ሰላምን የምንፈልግ ከሆነ በመስቀሉ ቃል እንመራ ሲሉ ብፁዕ ወቅዱስ አቡነ ማቲያስ ጥሪ አቀረቡ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ፓትርያርክ ብፁዕ ወቅዱስ አቡነ ማቲያስ ባስተላለፉት የበዓል መልእክት ፍጹምና ዘላቂ ሰላምን የምንሻ ከሆነ በመስቀሉ ቃል እንመራ ብለዋል። የመስቀሉ ቃል ማለት ይቅርታንና እርቅን፣ እኩልነትና አንድነትን፣ ፍትህንና ርትዕን ማረጋገጥ ማለት እንደሆነ በውል እንወቅ ሲሉ ቅዱስነታቸው የሰላም ጥሪ አስተላልፈዋል። ብፁዕ ወቅዱስ አቡነ ማቲያስ ከትናንት ምሽት ጀምሮ በደመራ እየተከበረ የሚገኘው የ2018 ዓ ም የመስቀል በዓልን አስመልክተው ባስተላለፉት መልእክት የሰላም ጥሪ አቅርበዋል። አቡነ ማትያስ የመስቀሉ አበይት መልእክቶች ሰው ሊያምንባቸው ሊቀበላቸውና ሊኖርባቸው በውጤቱም በስጋውም ሆነ በነፍሱ ሊድንባቸው እንደተሰጡ የማንስተው ሐቅ ነው ብለዋል። ሆኖም ሰዎች በአንድ ጆሮአችን ሰምተን በሌላኛው ጆሮአችን ከመጣል ባለፈ ያመጣነው ለውጥ እንደሌለ ተግባራችን ራሱ ምስክር ነው ሲሉ ቅዱስነታቸው በተሰበረ ስሜት መልእክታቸውን አስተላልፈዋል። ዛሬም ህግ እግዚአብሔር በድፍረት ይጣሳል የጥሰት ውጤትም እንደምናየው አለማችንን በአጠቃላይ በመኖርና ባለመኖር ስጋት ውስጥ እየከተታት ይገኛል ሲሉ ተናግረዋል ታዲያኛስ በዚሁ ሁሉ አልደከምንም የሚታደገን መስቀላዊ ኃይልስ አያስፈልገንም የሚለው የፓትርያርኩ መጠይቃዊ መልእክት ለሰላማችን መጠበቅና ለደህንነታችን ዋስትናስ ከመስቀሉ ቃልና ኃይል የበለጠ ሌላ አለን ሲሉም አክለዋል እንደ እውነቱ ከሆነ በንጹህ አእምሯችን በደንብ ካያስተዋል ነው ከመስቀሉ ቃል የበለጠ ለሰው ልጆች ሰላምና ደህንነትን የሚሰጥ ሌላ ኃይል በዓለማችን ውስጥ አይገኝም ሲሉም አቡነ ማቲያስ ይቀጥላሉ። በመስቀሉ ቃል ከተመራን በዚህ ህይወት መኖር ከጀመረን ድክመታችን በመስቀሉ ተወገደ ማለት ነው ሲሉም ቅዱስነታቸው መልእክታቸውን አስተላልፈዋል። የሶማሊያን ሰላም ለማስጠበቅ 196 ሚሊዮን ዶላር እንደሚያስፈልግ የአፍሪካ ህብረት ኮሚሽነር ገለጹ። የአፍሪካ ህብረት ከፍተኛ ባለስልጣን ዓለም አቀፉ ማህበረሰብ 200 ሚሊዮን ዶላር ገደማ በአስቸኳይ ካልሰጠ የሶማሊያ ሰላም አደጋ ውስጥ እንደሚወድቅ አሳስበዋል። በኒውዮርክ እየተካሄደ ካለው የተመድ 80ኛ ጠቅላላ ጉባኤ ጎን ለጎን በተከናወነ ውይይት ላይ ይህንን ማሳሰቢያ የሰጡት የአፍሪካ ህብረት ኮሚሽን ሊቀመንበር እና ሶማሊያዊው መሐመድ አሊ የሱፍ ሲሆኑ ችግር አለ ብለዋል ሊቀመንበሩ ችግራቸው ሶማሊያ ከእዳ እፎይታ በጸጥታው ምክር ቤት መቀመጫ እስከ ማግኘት ድረስ መሻሻልን ማሳየቷን ጠቅሰው ይሁንና አልሸባብ አሁንም ለአገሪቱ ስጋት መሆኑን አስረድተዋል። ሊቀመንበሩ ሶማሊያ ይህንን አደጋ ብቻዋን ልትቋቋመው አትችልም ያሉ ሲሆን በአስቸኳይ በቶሎና በዘላቂነት ዓለም አቀፍ የፋይናንስ ድጋፍ ካላገኘች ያስመዘገበቻቸው ስኬቶች በሙሉ ገደል መግባታቸው አይቀሬ ነው ብለዋል። ሊቀመንበሩ አዲስ የመሰረተው የአፍሪካ ህብረት የሶማሊያ ሰላም አስከባሪ ኃይል ለያዝነው ዓመት 196 ሚሊዮን ዶላር በ ጀት መመደቡንም አስታውቀዋል። ከዚህ ውስጥ የአፍሪካ ህብረት የሰላም ፈንድ ካዋጣው 20 ሚሊዮን ዶላር በስተቀር እጃቸው ላይ የገባ ገንዘብ እንደሌለም ሊቀመንበሩ ጠቅሰዋል። ተመድ፣ የአውሮፓ ህብረትና ሌሎችም አጋሮች በገቡት ቃል መሰረት የሚያስፈልገውን ገንዘብ በፍጥነት እንዲያስገቡም መሐመድ አሊ የሱፍ አሳስበዋል። የትራምፕ ጓደኞች የነበሩት ኤለን መስክና ሉል አንድሪው በወሲብ ንግድ ወንጀል ሰነድ ውስጥ ስማቸው ተገኘ። ሚሊዮነሩ ኤለን መስክ እና የንጉስ ቻርለስ ታናሽ ወንድም ሉል አንድሪው በወሲብ ንግድ ወንጀል የተፈረደበትን ጀፍሪ ኤፕስታይንን በተመለከተና በዲሞክራት የኮንግረስ አባላት በተለቀቀ አዲስ ሰነድ ውስጥ ስማቸው ተጠቅሶ ተገኝቷል። የጀፍሪ ኤፕስታይን ወራሾች ለኮንግረስ የቁጥጥር ኮሚቴ የሰጧቸው ሰነዶች ኤለን መስክ በአውሮፓውያኑ 2014 በታህሳስ ወር ወደ ኤፕስታይን ደሴ ተጋብዞ እንደነበር አመልክተዋል። በተናጠል በግንቦት ወር 2000 ከኒው ጀርሲ ወደ ፍሎሪዳ በረራ በተደረገው የበረራ ዝርዝር ውስጥ ሎላንድሪው ከተሳፋሪዎቹ መካከል ይጠቀሳል። እንደ አውሮፓውያን አቆጣጠር በግንቦት 2000 ከኒው ጀርዚ ወደ ፍሎሪዳ በተደረገ በረራ ላይ የነበሩ ተሳፋሪዎችን ዝርዝር የያዘ ሌላ ሰነድ ደግሞ ሎላንድሪው ከተጓዦቹ መካከል እንደነበሩ አሳይቷል። የጄፍሪ የወሲብ ንግድ ጉዳይና የክስ ሰነድ ከእስራኤል ሰላዮች ጋር የሚገናኝ ብቻ ሳይሆን ትራምፕ ጨምሮ በርካታ የአሜሪካ ፖለቲከኞች ሲያስጨንቅ የቆየ እንደሆነ ይታወቃል። ሰውየው ባዘጋጀው ደሴት ውስጥ ታዳጊ ሴቶችን ለአሜሪካ ባለስልጣናት የወሲብ ንግድ የሚያመቻች ሲሆን በዚህ ወንጀል ውስጥ የእነ ትራምፕ እጅ አለበት የሚለው ጥርጣሬ የአሜሪካን ፖለቲካን እያመሰ ሲሆን ትራምፕ ደግሞ ተውኝ የለሁበትም ብለዋል። አሁን ደግሞ መስክና ልዑል አንድሪው ስለ መዝገቡ አስተያየታቸውን እንዲሰጡ ጥያቄ ቀርቦላቸዋል። ልዑል አንድሪው ከዚህ ቀደም የትኛውንም አይነት ጥፋት ፈጽመዋል መባሉን ውድቅ አድርገዋል። መስክ ደግሞ ኤፕስታይን ወደ ደሴቱ ጋብዞት እንደነበረ ነገር ግን ብዣውን ውድቅ ማድረጉን ከዚህ ቀደም ተናግሯል። የጄፍሪ ኤፕስታይን ወራሾች ይህንን አይነቱን ሰነድ ሲያቀርቡ ይህ ለሶስተኛ ጊዜ ነው። በኮንግረስ የቁጥጥር ኮሚቴ አባል የሆኑ ዲሞክራቶች እንደገለጹት አዲሶቹ ሰነዶች የስልክ መልእክት ልውውጦችን፣ የበረራ መዝገቦችንና የተሳፋሪዎች ዝርዝርን፣ የፋይናንስ ዝውውር መዝገቦችን እንዲሁም የኤፕስታይንን ዕለታዊ መርሃ ግብሮችን የያዙ ናቸው። ለህዝቡ ይፋ የተደረጉት መዝገቦች ከመስክና ሎላንድሪው በተጨማሪ ሌሎች ስመጥር ሰዎችንም ጠቅሰዋል። የቀድሞው የዶናልድ ትራምፕ አማካሪ ስቲቭ ባነን